ንጉሱ እንግዲህ ትላንትና እንዳያችሁት እኔ ከምንም በላይ ከሁሉም ነገር በላይ ስጦታዬ ፈኪ ናት። ስጦታ ሰጠችኝም አልሰጠችኝም እጅግ በጣም ደስተኛ ነኝ። ከምንም በላይ እሷ እኔ ጋ መሆኗ ለእኔ ትልቅ ነገር ነው ብሎናል። እንግዲህ አህሙ ማለት ነው። ሰላም አሌይኩም አረህምትላይ አበረካቱ። ውድና የተከበራችሁ ቤተሰብ እንደምን አላችሁ? ደህና ናችሁ ወይ? ሰላም ሰላም። ክርስቲያን ወገኖች ባላችሁበት የአላህ ራህመት ህዝነት አይለያችሁ። ለዝን ለቤት አዲስ ከሆኑ ሰብስክራይብ፣ ሼር በማድረግ ላይክ በማድረግ ቤተሰብ ይሁኑ ማለት ነው። ላይክ አትርሱ። ቤተሰብ እንግዲህ ፈኪ ንጉሷን ሰርፕራይዝ አድርገዋለች፣ ስጦታ ሰጥተዋለች። ኮሜንታተሮች ለምንድን ነው ለአህሙ ስጦታ የማይሰጠው እያሉ ነበር። እንግዲህ ስጦታ ሰጥተዋለች፣ ትንሽ ያው ጭርጭር ብታደርገው። እኔ ግን በቃ ቪዲዮን ሳይ ትላንትና ማለት ነው ወላ ቤተሰብ ልንገራችሁ፣ ትናንትና ቪዲዮን ሳይ በቃ ይሄ ልጅ ባይቀየም፣ ይሄ ልጅ የሆነ ነገር ባይሆን ማለት እንደዛ ስታናድደው መጀመሪያ ለኦዲንስ ተናግራለች። ግን ቢሆንም እየተሳቀኩኝ ነበር ያየሁት ማለት ነው። ያው መጨረሻ ላይ እንግዲህ እሱም አንጨጭሯት ቪዲዮ አቋርጣ እስከምትሄድ ድረስ ሆኗል ማለት ነው። ብርድር በምድር ሆኗል እኮ አሁን አይቆይም። ብድርን በምድር ሆኗል ወደ አሁኑ ማለት ነው። እና ብዙ ኮሜንታተሮች አስተያየት እየሰጡ ነበረ። የሚስተካከል ነገር አለ ፈኪ። እኔ ያው ፈኪ ከመጀመሪያው ከፈኪ ከመጀመሪያው ዩቱብ ከመጣ ጀምሮ እስካሁን ድረስ ጥፋት ስታጠፋ አንዴ ሁለቴ ሶስቴ ተናግር ያለ ማድረግ ያለባትን ነገር እና ያው ሳይሆን ስትወዱት ጥፋቱን እየሸፋፈናችሁላት፣ ሳይሆን ጥፋቱን እየነገራችሁት አብራችሁ ወደፊት መጓዝ ማለት ነው እና ፈኪ እጅግ በጣም ከሚወዷት ከሚያደንቋት ኦዲየንስዋ መካከል አንዷን ነኝና፣ ፈኪ እንደታናሽቴ ነው ማየት ያው አንዳንድ ነገር የሚስተካከል ነገር ይሄ የሚቀላለደው ነገር ትንሽ ቀነስ ቢል መከባበር ቢኖር ምናምን እላለው። ብዙ ኮሜንታተሮችም እየጻፉ ነበርና እንሻላ ታስተካክላለ ብዬ አስባለሁ። ፈኪ ግን የምላችሁ ነገር ቢኖር የክፋት ወይም የምናምን አይደለም፣ ካሜራ ላይ ሁና ነው የምትሰራው። ያ አስመስል አይደለም፣ ወላ ለዛ ነው ሁና ነው የምትሰራው፣ በቃ ከልቧ። ካሜራ መኖሩንም ትረሰዋል መሰለህ፣ አንዳንድ ጊዜ ማለት ነው በቃ በቃ እዛ ውስጥ ምስጥ ብላ ነው የምትሰራው። ካሜራ መኖሩን ትረሳው ማለት ነው። አንዳንድ ሰዎች ታስታውሱ ከሆነ ካሜራ ፊት ሌላ ናቸው፣ ከካሜራ በስተጀርባ ሌላ ናቸው። ፈኪ ደግሞ እንደዚህ አይደለችም፣ ሁና ነው እዛ ውስጥ ገብታ ነው የምትሰራው እንጂ አስመስላ ካሜራ ፊት ምናምን የምትሄድ ልጅ አይደለችም። ለዛ ነው እና ቤተሰብ ያው ብዙ ኮሜንታተሮች ብዙ ኮሜንት የሚሰጡት አይቻሉኝና ዛሬ ደግሞ አልመጡም። እስካሁን ድረስ እንሻላ ይመጣሉ ብዬ አስባለሁኝ። ቻናሉም ትንሽ የተንቀሳቀሰ ነው። እንግዲህ ደግሞ ማን ቤት እንደሆነ አላቅም። የአህሙ ቻናል ሪፖርት የተደረገበት ነው። ሼር አድርጉለት ምናምን ሲባል አይቻለኝ። ለማንኛውም ብዙ ሰዎች ብዙ እዛ ሰፈር ያሉ ሰዎች ሲቃጠሉ በቲክቶክም በምናምንም አይቻለውኝ። ና አብሽሯ ትቃጠሉ? ያው አንድ ቀን እውነት እንደምትወጣ እናውቅ ነበረ። ያ ቀን ደግሞ እየደረሰ ነው ብለን እናስባለን። ደግሞም እንደዚህ እኛንም ትሳደባላችሁ። እኛ ከመጀመሪያው ጀምረን እንኳን አሁን አይደለም፣ ቀጥ ብላ ሂዳ ስቃ መታ በቤቷ ቀርቶ በሌለችበትም አብረን አልነበረን። ስንት ስቀጠቅጡን፣ ስንት ስትሰድቡን ነበር ማለት ነው። ለማንኛውም እንግዲህ ዛሬ ይመጣሉ ብዬ አስባለሁ። አልመጡም እስካሁን ሻላ መጣሉ ብዬ አስባለሁ። ቤተሰብ ያው ኮሜንታተሮችን አይታ ይሄንን የምትቀላልደውን ነገር ምናምን አንዷ ልጅማ ምናለች ምን አለች መሰላችሁ? እና ተናግራለች፣ ፈኪ ተናግራለች፣ በእውነት ተናግራለች። ሁና ነው የምሰራው ያልኳችሁ፣ ለዛ ነው እና ኬኩ ከቆረሰች በኋላ ስኪን፣ ማነው ቢላዋ መሆኑን ረስቸው ነው ብላለች፣ እና ልትወጋው ነበር፣ ልትበቀለው ነበር እያለች ኮሜንት እየተልከሰከሰች በየቲክቶኩ እየሄደች ስትጽፍ ነበር ማለት ነው። እባካችሁ ጠላቶች፣ ከጠላት ምንም እኮ ነገር አይጠቀምም፣ ያኔ፣ አይጠበቅም፣ ያኔ ከዝንብ አሁን ከዝንብ ማር ይጠበቃል? እንዲ ማር የምንጠብቀው ከንብ ነው። ሰው ከዝንብ እኳ አይጠበቅም። ስለዚህ ከጠላት ጥሩ ኮሜንት ማየት ከባድ ነው እና ቻሉት ልላችሁ አስቤ ነው። አንዳንድ የሚስተካከል ነገር ካለ ልጅነቷም ነው። ብዙዎቻቸውን እዚህ እናንተ ምቦጭቋት የምትበሏት፣ ወላሂ ነው የምላችሁ እንደው ቢያንስ ከአስር ዓመት በላይ የምትበልጧት ናቸው። ያኔ ፈኪኮ ገና የሀያ ዓመት ልጅ ናት ያኔ ሰላሳ ቤት ምናምን፣ ሆናችሁ ሰላሳ ቤት ከሆናችሁ ማለት ፈኪን መውለድ ትችላላችሁ።